ከእንግዲህ ወዲህ አንድ ስጋ ናችሁ እንጂ ሁለት አይደላችሁም። የአርቲስት ዮሀንስና ወይዘሪት ማስተዋል ሰርግ ስነ ስርአት። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ሚኪ ነኝ ከሚኪታቡር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሉን ክፍት ያደርጉ ያንስ ያደርጉ። ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሶ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲደርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ እንግዲህ አሉ ከተባሉት አሁን ደግሞ ከመጡት ወጣት ተዋናዮች መካከል አንዱ አርቲስት ዮሐንስ እንደሆነ ይነገራል። ልጁ በጣም በሚገርም ሁኔታ አርት ላይ የቆየ ይመስላል ራሱ ሁኔታው ከዚህ በፊት በርካታ ኢትዮጵያኖች የምናምሉት ከሆነ የሆነ ቦታ የምናውቀው የምናውቀው አይነት የአርት ባለሙያ እንደሆነና ለአርት እንደተፈጠረም ነው በማለትም ነው በርካቶቹም ሲገልጹ የነበሩት። ይህን ቃለመሰጠው ይህንን ቃለመሰጠው ጀምሮ ያገኘው በጣም በሚገርም ሁኔታ በከፍተኛ ብቃት እየተወጣ ያለ የሆነ አርቲስት እንደሆነ በርካቶቹም ይገልጹታል። ታዲያስ አርት እንግዲህ በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነትን በተለይ በድራማ ላይ የምሰሩት በርካታ ኢትዮጵያኖች ያውቋቸዋል። ከዘፈን ይልቅ ድራማ የምሰሩት ኢትዮጵያ ላይ ይታወቃሉ። ምክንያቱም ድራማ የምሰሩት ሃይማኖት፣ ብሄር፣ ቀለም ሳይል ሁሉም ሰው ያያል። ምክንያቱም ችግር የለውም ብለው ነው ሰው ብዙ ሰው የሚያስበው። ዘፈን ሲሆን ግን ስለሚገደብ ሃይማኖተኛ ደግሞ ሃይማኖትን ጥብቅ የሚያደርግ ሰውም በእምነቱ የሚኖር ሰው ደግሞ የእምነቱ ተከታይ የሆኑትም፣ ስለዚህ ዘፈንን አይሰሙም። ከዘፈን መጽሐፍ ቅዱስ አንጻር አይፈቀድም፤ ስለማይፈቀድ ሰው አይሰማም ማለት ነው። አያቋቸው አርቲስቶችን ግን በብዛት ፊልም ላይ በብዛት ኢትዮጵያኖች ስለሚያዩ ፊልም ላይ ያቋቸዋል። አርት ደግሞ በኢትዮጵያ ታሪክ ኢትዮጵያ የራሷ ፊልም አሰራር አላት። ከሌሎች አለም ክፍልም የሚለያት በጣም የሚገርመው የራሷ ቋንቋ ፊደል የፊልም አሰራር በአይልን የጠበቀ ወግ ላይ ያተኮረ ነው። እጅግ በርካቶችም የሚገረሙት ለዚህም ነው። በራሷ ቋንቋ ነው ደግሞ የምትተውነው። የራሷ ፊደል አላት። ገና ለገና ፊልሙ ራሱ ስጀመር ኢትዮጵያ በራሷ ፊደል እንደሆነ ጽሁፎች እንደሚቀርቡ ጭምር ከዛ አልፎም ነው እንግሊዝኛ ነገሮች ወይም ጽሁፎች የሚመጡት ወይም የላቲን ፊደላት ማለትም ነው። ኢትዮጵያ ፊልም ስተወንም በጣም የሚገርመው የራሷ ባህልና ወግ በተለይ ማህበረሰቡን ያማከል እንደሆነ ጭምርም ነው። በርካቶቹም እየገለጹ ያሉት አንዳንድ ፊልሞች ምናልባት ወደ ምዕራባውያኑ ዓለም ምናልባት የሚሄዱት አሉ። ይህ ፊልም ደግሞ ዘጠናዎቹ ቤት የተሰሩት ፊልሞችም አሉ። እንደ ምዕራባውያን ልክ መሳሳም አይነቶች፣ ግን በኢትዮጵያ ባህል ስለማይፈቅር ደግሞ ሴትቷ ፊልም የምትተዉ ነው። ወይም ወንድዬው ነገ ፍቅረኛ መያዛል፣ ጓደኛ መያዛል፣ ወይም ባለትዳር ሊሆን ይችላል። በጣም አስቸጋሪ ነው። ስለዚህ አያስፈልግም መሳሳም። እዚህም ነው የኢትዮጵያ ባህል ላይ ያተኮረ ፊልምን በማስመልከት የምሰሩት ማለት ነው። ባህሉን ያተኮረ ደግሞ ለትውሉ ምን አይነት መልክት ያስተላልፋል የሚለውን ብታሰብበት ይሻላል። አሁን አሁን ደግሞ የቀኑ ለዩቱብ ሽካላ ስባልም በየቀኑ ፊልም የምንለቀቅበት ሁኔታ አለ። ጥሩ ፊልም ካልወጣ ደግሞ ጥሩ አይደለም። ጥሩ ጥሩ ጥራቱን የጠበቀ ደረጃውን የጠበቀ ፊልም ሳሰርቶ ማስመረቁ ይሻላል። ለትውልድ ጥሩ ነገሮችን ትምህርቶችን ያስተምራል የምባለው ለትውልድ መጥፊያ ሳይሆን ትምህርቶችን ያስተምራል የምለውን በርካቶቹ ማሰብ እንዳለባቸው ጭምርም ነው። የኢትዮጵያ ፊልም ኢንዱስትሪ እንግዲህ በርካታ ቁጥር ያላቸው አርቲስቶች ተውነው አሉ። ግን በአሁን ሰዓት ካሉት አርቲስቶች መካከል አንዱ በጣም ተወዳጅ ወጣት አርቲስቶች መካከል ዮሀንስ ነው። ዮሀንስ እንግዲህ ሰርግ ስነ ስርአቱ ተፈጽሟል ማለትም ነው። ዮሀንስ እንግዲህ በህዝብ ዘንድ ከፍተኛ ተወዳጅነት እያገኘ ያለው አርቲስት ነው። በሰርጉ ስነ ስርአት ላይ እንግዲህ ምንድን ነው የተፈጠረው? በጓደኛው እንግዲህ ወይዘሪት ማስተዋል ትባላለች በጣም እንደሚወዳት ና እንደሚያፈቅራት ጀምርም ነው የአደባባይ መረጃዎች የሚያሳዩት ማለትም ነው። ከዛም እንግዲህ በባህሪ በምን በምን ተጠናንቶ ፍቅራቸው ታይቶ እርስ በርስ በጣም ተጠናንቶ ና ተደማምጦ እንደተጋቡ ጀምረም ነው የአደባባይ መረጃዎች የሚያሳዩት። እንግዲህ ይህ አርቲስት ተሞሽሯል ማለትም ነው። አርቲስቱ ከመሞሸሩ በፊት የተለያዩ ጥያቄዎች ቀርቦለት ነበረ። ምክንያቱም ስለ ጋብቻቸው፣ ምክንያቱም ትዳር ቀልድ አይደለም። በርካቶች በዚህ ጊዜ በቀላሉ ይገባሉ፣ መውጣቱ ግን ይከብዳል። ትዳር ይታሰብበት የሚገባው የሕይወቱ ዋነኛ ውሳኔ የሰው ልጅ መወሰን ያለበት ትዳር እንደሆነ ጀመረም ነው። ትዳር ላይ እንግዲህ መነጋገርና መወያየት መፋቀር ከሌለ በጣም ከባድ ነው። ከስር መሰረቱ ፍቅር የሚባለው ነገር አለ። እዛ ላይ ነው መመስረት ያለበት። ከዛ በኋላም ነው ሰው እንግዲህ ዘሎ መግባት ያለበትም። እርጋታ ያስፈልጋል። ከጋብቻ በፊት ደግሞ ያልሆነ ግንኙነትም አያስፈልግም። ምክንያቱም ከጋብቻ በኋላ ነው ሁሉ ነገር። የተቀደሰ ጋብቻ መሆን እንዳለበት ጀመረም ነው። አንድ እንግዲህ በኦርቶዶክስ ቤተ እምነት ተክሊል ሲባል በተክሊል ሲጋባ ስርዓት እንዳለው ጀምረም ነው። አርቲስት እንግዲህ ዮሀንስ ጋብቻውን በቤተ ክርስቲያኒቱ ውስጥ እንደፈጸመ ጨምርም ነው የአደባባይ መረጃዎች የሚያሳዩት፣ ስርዓት ባለው መልኩ፣ በጣም ረጋ ባለ መልኩ ጋብቻውን እንደፈጸመ ጨምርም፣ እንደ ሌሎች እንግዲህ ለጭፈራና ለጋጋታ እንዳልሄደ በጣም በተረጋጋ መንፈስ ሆኖ እንደ ተጋቡ ጭምርም ነው በርካቶቹም እየገለጹ ያሉት። የጋብቻ ስነ ስርዓቱን በማስመልከትም ማስተዋልን እንደ መወዳት ማስተዋል ትባላለች ምስቱ ማለትም ነው ያገባት፣ ያው ምስትነቱ ምስትነቷ ተረጋግጣለች ማለትም ነው ጋብቻውን እንግዲህ

ቃለ መሃላ እንደፈጸሙ ጨመረም ነው አጠቃላይ ያንን በማስመልከት ጋብቻ በጣም ስርዓት ባለው መልኩ ሲሆን ያምራል። ጭፈራና መጠጥ በሌለበት ሰላማዊ የሆነ ቦታ ላይ ጋብቻ ስደረግ በርካቶቹ ይወዱታል። ከዛም የተነሳ ከፊልሙ ባህሪ አልፎም በተግባር የሚያሳዩት ባህሪያቱ የእሱ ባህሪ ስጀምረም እንደዚህ እንደሆነ ጨምረም፣ በጣም ረጋ ያለ ና ትሁት ልጅ እንደሆነ ጨምረም በርካቶቹ ስለ እሱ ጓደኞቹ ስገልጹም ከዚህ በፊት አስተያየት ስሰጡም ተ አስተውሏል። በአሁኑ ሰዓት በከፍተኛ ሁኔታ ተጽዕኖ እየፈጠረ ያለው አርቲስት ነው። እንደ ወጣትነቱ መጠን ፊልም ላይ አሁን እጅግ የጎላ ሚና ከመጫወቱት ኢትዮጵያውያን ወንድ አርቲስቶች መካከል አንዱ ሊሆን እንደቻለ ጀምረም ነው። ዮሀንስ ጋብቻ ስነስርአቱን መፈጸመው በርካቶቹን ያስደሰተ ጉዳይ ነው። ነገ የልጆችን ማፍራት አለ፣ መነጋገር አለ። ነገ የችግር ቢመጣ እርስ በርስ ላለመለያየት ቃል መግባት አለ። ምስትየው ባሏ ላይ እንዳትማገጥ፣ ባልየው ደግሞ ምስቱ ላይ እንዳይማገጥ፣ ይህ በጣም ጥንቃቄ ሊደረግ የሚገባ ጉዳይ ስለሆነ ሁሉም ሰው ሌላ ሰው ስላገባ ዘሎ መግባት የለበትም። እግዚአብሔር ያለውን ምስትና ወይም እሷም ለሷ ያላትን እስክታገኝ ድረስ መጠባበቅ እንደሚያስፈልጋል ደግሞም ለቲዳር ጸሎት እንደሚያስፈልግ ጀምርም ነው። በዋናነትም በርካቶችም የገለጹ ያሉት የተሳካ ቲዳር ሰው እንድኖረው ከተፈለገ ጸሎት እንደሚያስፈልግም ሁለቱ ደግሞ አንድ ስጋ ሆናቸዋል ስባል ተራ ነገር አይደለም። ቲዳር ከግብረ ስጋ ግንኙነት አልፎም ከፍተኛ አካል ወይም የአንድነት ነገር እንደምታይበት ጨምርም ነው። ያለፈም ነው። ከዛም ያለፈ እግዚአብሔር ደግሞ በዋናነት ትዳርን እንደዚህ እንዲሆን የተቀደሰ ጋብቻ ስል ሰው አንድ አካል ሆኖ አንድ ቤተሰብ እንዲመሰርት እናትና አባቱን ይተዋል የሚለውም በቅዱሱ መጽሐፍ ላይ እንደተጻፈ ጨምረም ነው። ስለዚህ ትዳር የቃቃ ጫዋታ አይደለም። ትዳርን ሰው ካላከበረ የተሰመረ የሰመረ ትዳር ወይም ጥሩ ትዳር፣ ውጤታማ ትዳር አይመጣም። ሁለቱም በጣም ወደ መለያየት የሚገቡበት ሁኔታም ነው የምፈጥረው ማለትም ነው። ትዳርን የቃቃ ጫዋታ አድርጎ የሚያዩት ደግሞ ጓደኛ ወይም ቤተሰብ፣ ሌላ ሰው ተጽዕኖ ስለፈጠረ ብቻ ዘለው የሚጋባበት ጉዳይ አይደለም። ዳር አር በጣም ተነጋቂና የህይወት ወሳኝ ምዕራፍ እንደሆነ ጀምረን በርካቶቹም ሀሳባቸውን ሲያጋሩ ተስተውሏል። በእርጋታና ነገሮችን አይቶ ለራሱ ያለውን በጸሎት ሲጠባበቅ ከዛ በኋላ ነው ወደ ጋብቻ መግባት እንዳለበት ጀምርም በርካቶቹም የሃይማኖት አባቶቹም መጽሐፍ ቅዱስም እንደገለጸ ማለትም ነው። አጠቃላይ ያን በማስመልከትም ነው አርቲስት ዮሀንስ እንግዲህ ማግባቱ የወጡት መረጃዎች እና ጋብቻ ስነ ስርዓቱን በማስመልከትም ነው አጠር ያለ መረጃ አለ እናንተ ይዤላቸው መጣት። አጠቃላይ ስለ ትዳርን በማስመልከትም ትዳር ላይ ወሳኙ ነገር ከጋብቻ በፊት ምንም መደረግ እንደሌለበት ፍቅር ሊኖር እንደሚገባ አንድ ሰው ሚስትዮን ሚስትን ባሏን ስትፈልግ ለዛ ጉዳይ ወይም ለዋናው ወይም ለፍቅር መሆን እንዳለበት ጭምርም ነው። በተለይ ልጅ ደግሞም እንደ አንድ አካል እንደ አንድ አካል መተያየት እንዳለባቸው ጭምርም ነው። ይህም በማስመልከትም አጠቃላይ እንግዲህ ትዳር ጥራ ነገር እንዳለለ እንዳልሆነ ጭምርም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። በጣም ደስ የሚል የጋብቻ ስነ ስርዓትን በማስመልከት ረጋ ረጋ ጋጋታ የሌለበት ጭፍራ የሌለበት ልታይ ልታይ ማለት የሌለበት ትዳርን በማስመልከት የአርቲስት ዮሀንስን በማስመልከትም ነው። አርቲስት ዮሀንስና ወይዘሪት ማስተዋል መጋባታቸውን በማስመልከት ቃል ገብቶ እንግዲህ ትዳራቸው ጉዞን በቤተ ክርስቲያኒቱ ውስጥ እንደፈጸሙ ጭምር ማጠቃለያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አብሬያችሁ የቆየሁት የሚኪ ነኝ፣ ከሚኪ ታቦሩ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን በሌላ ክፍት ያደርጉ ያንስ ያደርጉ፣ ወደአሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለእሳታት አጠቃላይ ያሉኝ መረጃዎች ይን ይመስላሉ። በወቅታዊና አጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሰላም ያቆያችሁ።